ሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተወደዳችሁ ይፋፊ የጭና ዩቲዩብ ሰብስክራይብ ላይክ ሸር በማድረግ ቤተሰብ ይሁን። ሰላም ሰላም፣ እንደት ናችሁ? እን ያለው ዝጋብር ማስገር ከዝ በኋላ ጓደኞቼ፣ ይ ማለት ለናንተ ነው። እንበት ማታችሁ፣ ቡናም ጠጣችሁ፣ ሻይም ጠጣችሁ፣ ሽሮም ባላችሁ፣ ስጋም ባላችሁ፣ ዱለትም ባላችሁ፣ ዶሮ ወጥም ባላችሁ፣ ምንም ባላችሁ ብርብርም ባላችሁ ሪኮርድ አረጋለሁ፣ ቪዲዮ ሪኮርድ አረጋለሁ። ምግብ ስትበሉም ሆነ ከመብላታችሁ በፊት ስልከን እንዲህ አክረፍረፈ እንዲህ አክረፍረፈ ልቀርጽ ከመጣው ግራ እንዳትጋቡ፣ እሺ። ሰው ባላ ያካዳ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋይ ሪኮርድ አረጋለሁ። ስትበሉ አጎራረሳችሁ፣ ስንት ቁርጥ እንዳነሳችሁ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንደጠጣችሁ ሪኮርድ ያደረጋለሁ። እሺ፣ እኔም እናንተ ቤት ማጥቼስ በላ ስጠጣ ሪኮርድ ያርጉ። ልክድ ይችላሉ። እውነት ለመናገር በጣም ጨዋ ልጅ ነበር። በጣም ሲጠሩት እመት፣ ሳይጠሩት ውደት፣ የምን ልጅ ነበር። አሁን ግን የማዳሜ ጭቅጭቅ ይሁን ኦጀቤሌ ባፍንጫ የገብቶ ጭንቅላተን በጥብጦ ይሁን ነጭናጫ ንደታም ሆኝ ቁጭ አልኩ። ቁጭ እኔ እንጃ ምን እንደሆንኩኝ። እኔ እንደውም ግራ ገባ። ያቺ ጨዋነቴ ያቺ ጨዋታ ወደት እንደገባች፣ የት ነሽ የት ነሽ እውነት? የት ነሽ የት ነሽ የት ነሽ? እውነት ለመናገር በጣም ጨዋ ልጅ ነበርኩ። በጣም ሲጠሩት እመት ሳይጠሩት ወደት የምን ልጅ ነበርኩ። አሁን ግን የማዳሜ ጭቅጭቅ ይሁን ወጀበሌ ባፍንጫ የገብቶ ጭንቅላተን በጥብጦ ይሁን ነጭናጫ ንዴታም ሆኜ ቁጭ ቁጭ። እኔ እንጃ ምን እንደሆንኩ፣ እኔ እንደውም ግራ ገባ። ያቺ ጨዋነቴ ያቺ ጨዋወታ ወዴት እንደገባች፣ የት ነሽ? የት ነሽ? እውነት የት ነሽ? የት ነሽ? የት ነሽ? የት ነሽ? እውነት ለመናገር በጣም ጨዋ ልጅ ነበር። በጣም ሲጠሩት እመት ሳይጠሩት ወደት የምን ልጅ ነበር። አሁን ግን የመዳሜ ጭቅጭቅ ይሁን ኦጀቤሌ ባፍንጫ የገብቶ ጭንቅላተን በጥብጦ ይሁን ነጭናጫ ንዴታም ሆኜ ቁጭ አልኩ ቁጭ ነን እንጂ ምን እንደሆን ቁኝ ግራ ገባ ያቺ ጨዋነቴ ያቺ ጨዋታ ወዴት እንደገባች፣ የትነሽ የትነሽ ነሽ የት ነሽ? የትነሽ የትነሽ እውነት ለመናገር በጣም ጨዋ ልጅ ነበር። በጣም ሲጠሩት እመት ሳይጠሩት ወደት የምን ልጅ ነበር። አሁን ግን የማዳሜ ጭቅጭቅ ይሁን ወጀቤሌ ባፍንጫ ገብቶ ጭንቅላተን በጥብጦ ይሁን ነጭ ናጫ ንዴታም ሆኜ ቁጭ አልኩ። ቁጭ እኔ እንጃ ምን እንደሆንኩ እኔ እንደውም ግራ ገባ። ያቺ ጨዋነቴ ያቺ ጫወታ ወዴት እንደገባች፣ የት ነሽ የት ነሽ? እውነት የት ነሽ የት ነሽ የት ነሽ የት ነሽ? ሰላም ሰላም፣ እንደት ናችሁ? እና ያለው ጋብር ማስገን ከዚህ በኋላ ጎደኞቼ፣ ይህ መልእክት ለእናንተ ነው። እነበት መጥታችሁ ቡናም ጠጣችሁ፣ ሻይም ጠጣችሁ፣ ሽሮም በላችሁ፣ ስጋም በላችሁ፣ ዶላትም በላችሁ፣ ዶሮ ወጥም በላችሁ፣ ምንም በላችሁ፣ ፍርፍርም በላችሁ፣ ሪኮርድ አደርጋለሁ። ቪዲዮ ሪኮርድ አደርጋለሁ። ምግብ ስትበሉም ሆነ ከመብላታችሁ በፊት ስልክን እንዲህ አክረፍርፍ፣ እንዲህ አክረፍርፍ። ልቀርስ ከመጣው ግራ እንዳትጋቡ። እሺ ሰው የበላ የካደ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋል ሪኮርድ አደርጋለሁ። ስትበሉ አጎራረሳችሁ፣ ስንት ቁርጥ እንዳነሳችሁ፣ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንደጠጣችሁ ሪኮርድ አደርጋለሁ። እሺ እኔም እናንተ ቤት መጥቼ ስበላው ስጠጣ ሪኮርድ ያርጉልኝ ልክድ ሰላም ሰላም እንዴት ናችሁ? እኔ ያለሁ ዝጋብር ማስገን ከዚያ በኋላ ጎደኞቼ እ ማለት ለእናንተ ነው። እኔ ቤት ማታችሁ፣ ቡናም ጠጣችሁ፣ ሻይም ጠጣችሁ፣ ሽሮም ባላችሁ፣ ስጋም ባላችሁ፣ ዶላትም ባላችሁ፣ ዶሮ ወጥም ባላችሁ፣ ምንም ባላችሁ፣ ብርብርም ባላችሁ ሪኮርድ አደርጋለሁ። ቪዲዮ ሪኮርድ አደርጋለሁ። ምግብ ስትበሉም ሆነ ከመብላታችሁ ባፍት ስልክህን እንዲህ አክራፍ ሪፈን አክረፍርፈል ቀርጽ ከመጣው ግራ እንዳትጋቡ እሺ። ሰው ያባላ ያካደ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋል ሪኮርድ አረጋለሁ። ስትበሉ አጎራረሳችሁ፣ ስንት ቁርጥ እንዳነሳችሁ፣ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንተጠጣችሁ ሪኮርድ አረጋለሁ። እሺ። እኔም እናንተ ቤት መጥቼ ስበላ ስጠጣ ሪኮርድ አድርጉ፣ ልክድ እችላለሁ። እውነት ለመናገር በጣም ጨዋ ልጅ ነበር። በጣም ሲጠሩት እመት ሳይጠሩት ወደት የምን ልጅ ነበር። አሁን ግን የማዳሜ ጭቅጭቅ ይሁን ኦጀቤሌ በአፍንጫዬ ገብቶ ጭንቅላቴን በጥብጦ ይሁን ነጭናጫ ንዴታም ሆኜ ቁጭ አልኩ። ቁጭ ነን እንጂ ምን እንደሆን ኩኝ ነ እንደም ግራ ገባ

ከዚህ በኋላ ጓደኞቼ ጓደኞች ማልክት ለእናንተ ነው። እነበት ማታችሁ ቡናም ጠጣችሁ፣ ሻይም ጠጣችሁ፣ ሽሮም በላችሁ፣ ስጋም በላችሁ፣ ዶላትም በላችሁ፣ ዶሮ ወጥም በላችሁ፣ ምንም በላችሁ፣ ፍርፍርም በላችሁ፣ ሪኮርድ አረጋለሁ። ቪዲዮ ሪኮርድ አረጋለሁ። ምግብ ስትበሉ ሆነ ከመብላታችሁ በፊት ስልኬን እንዲህ አክርፍርፌ እንዲህ አክርፍርፌ ልቀርስ ከመጣው ግራ እንዳትጋቡ። እሺ ሰው ያባላ ያካደ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋል ሪኮርድ አደርጋለሁ። ስትበሉ አጎራረሳችሁ፣ ስንት ቁርጥ እንዳነሳችሁ፣ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንደጠጣችሁ ሪኮርድ አደርጋለሁ። እሺ እኔም እናንተ ቤት መጥቼ ስበላ ስጠጣ ሪኮርድ ያርጉ፣ ልክድ እችላለሁ። ሰላም ሰላም እንዴት ናችሁ? እኔ ያለሁ ዝጋብር ማስገን ከዚ በኋላ ጎደኞቼ እ መልእክት ለእናንተ ነው። እኔ ቤት ማታችሁ ቡናም ጠጣችሁ፣ ሻይም ጠጣችሁ፣ ሽሮም በላችሁ፣ ስጋም በላችሁ፣ ዶላትም በላችሁ፣ ዶሮ ወጥም በላችሁ፣ ምንም በላችሁ፣ ብርብርም በላችሁ፣ ሪኮርድ አደርጋለሁ። ቪዲዮ ሪኮርድ አደርጋለሁ። ምግብ ስትበሉም ሆነ ከመብላታችሁ ባፍት ስልክህን እንዲህ አክራፍ ሪፈን አክረፍር ልቀርጽ ከመጠው ግራ እንዳትጋቡ፣ እሺ። ሰው ያባላ ያካደ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋል ሪኮርድ ያረጋለሁ። ስትበሉ አጎራረሳችሁ፣ ስንት ቁርጥ እንዳነሳችሁ፣ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንደጠጣችሁ ሪኮርድ ያርጋለሁ፣ እሺ። እኔም እናንተ ቤት መጥቼ ስበላው ስጠጣ ሪኮርድ ያርጉ ልክድ ይችላሉ። ሰላም ሰላም እንዴት ናችሁ? እኔ ያለው ዝጋብር ማስገን ከዝ በኋላ ጎዳኞቼ እ ማልክት ለእናንተ ነው። እኔ ቤት ማታችሁ ቡናም ጠጣችሁ፣ ሻይም ጠጣችሁ፣ ሽሮም ባላችሁ፣ ስጋም ባላችሁ፣ ዶላትም ባላችሁ፣ ዶሮጥን ባላችሁ፣ ምንም ባላችሁ፣ ብርብርም ባላችሁ ሪኮርድ አረጋለሁ፣ ቪዲዮ ሪኮርድ አረጋለሁ። ምግብ ስትበሉም ሆነ ከመብላታችሁ ባፍት ስልከን እን አክራፍርፈ እንዲያርከ አክራፍርፈ ልቀርስ ከመጣው ግራ እንዳትጋቡ፣ እሺ። ሰው ያባላ ያካዳ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋል ሪኮርድ አደርጋለሁ። ስትበሉ፣ አጎራረሳችሁ፣ ስንት ቁርድ እንዳነሳችሁ፣ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንደጠጣችሁ ሪኮርድ አደርጋለሁ። እሺ። እኔም እናንተ ቤት መጥቼ ስበላ ስጠጣ ሪኮርድ ያርጉ። ልክድ ይችላሉ። እውነት ለመናገር በጣም ጨዋ ልጅ ነበር። በጣም ሲጠሩት እሜት፣ ሳይጠሩት ወዴት የሚል ልጅ ነበር። አሁን ግን የማዳሜ ጭቅጭቅ ይሁን ኦጀቤሌ ባፍንጫዬ ገብቶ ጭንቅላቴን በጥብጦ ይሁን ነጭናጫ ናጫ ንዴታም ሆኜ ቁጭ አልኩ፣ ቁጭ እንጂ ምን እንደሆንኩ እኔ እንደውም ግራ ገባ። ያቺ ጨዋነቴ ያቺ ጫወታዬ ወዴት እንደገባች። የት ነሽ የት ነሽ? እውነት የት ነሽ የት ነሽ የት ነሽ የት ነሽ? ሰላም ሰላም እንዴት ናችሁ? እኔ አለስ ጋብር ማስገን ከዚህ በኋላ ጎዳኞቼ ነው ተላንተን እነበት ማታችሁ ቡናም ጠጣችሁ ሻይም ጠጣችሁ፣ ሽሮም በላችሁ፣ ስጋም በላችሁ፣ ዶላትም በላችሁ፣ ዶሮ ወጥም በላችሁ፣ ምንም በላችሁ፣ ብርብርም በላችሁ፣ ሪኮርድ አደርጋለሁ። ቪዲዮ ሪኮርድ አደርጋለሁ። ምግብ ስትበሉም ሆነ ከመብላታችሁ በፊት ስልክን እንዲህ አክረፍርፈ እንዲህ አርካ አክረፍርፈ ለቅርጽ ከመጣሁ ግራ እንዳትጋቡ። እሺ ሰው ባላ ያካዳ ነው። ስለዚህ ባልታችሁ ልትክዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳክረው ቪዲዮ ስለማስፈልጋል ሪኮርድ ያደርጋለሁ። ስትበሉ አጎራረሳችሁ፣ ስንት ቁርጥ እንዳነሳችሁ፣ ስንት ጭልፋ ወጥ እንዳባከናችሁ፣ ስንት ውሃ እንተጠጣችሁ ሪኮርድ ያደርጋለሁ። እሺ፣ እኔም እናንተ ቤት መጥቼ ስበላ ስጠጣ ሪኮርድ ያድርጉ። ልክድ እችላለሁ።